ውሸት የለውም፣ ነው ምንም ውሸት የለውም። ሁሉንም እውነት ነው ብላ እንግዲህ ትላንትና አፈረጠችው ነፃነት። አናትሽ ይብረት እንዳትል እንደ ምን በወጣኝ እኔ ቀለሟ ምን በወጣኝ ማለት ነው ወንድሟ እናንተ በጣም ነው የተናደደው፣ ማለት ነው የቤተሰቡ ስም በመጥፋቱ እሷንም እንግዲህ ወልዳ እስከ ዛሬ ድረስ በመደበቋ በጣም ከመናደዱ የተነሳያቸው አይደለም እያየሽኝ አውሪኝ ብሎ በደንብ አድርጎ ሦስት መቶ ስልሳ ድግሪ እስከሚሽከረከርባት ድረስ በጥፊ ላፍ አድርጓታል፣ ማለት ነው። እኔ የምለው አቤላ የልጇን አባት ፍለጋ ነው የሄድከው አዲስ አበባ ወይስ በጥፊ ልታስጠፈጥፋት ነው? ለማንኛውም ነፃነት የልጇን አባት ልታገኝ አዲስ አበባ ገብታለች። ልንገራቸው ብዬሽ ነው ካላወቃቸው እንግዲህ አቤላ የልጇ አባት ይሆናል ብዬ የጠረጠርኩት ሰው ስላለ ግዴታ እሷ ፈቃደኛ በትሆንም በግድ አስገድጄ ልወስዳት ነው ብሎ ትላንትና አስገድዶ ወስዷታል፣ አዲስ አበባ ላይ ማለት ነው። የልጇን አባት ከማግኘቷ በፊት ወንድሟን አግኝታ፣ ወንድሟ እንግዲህ የወንድምነቱን በደንብ አድርጎ በጥፊ ጠፍጥፏታል ማለት ነው። እናንተ የጠሉት ይወርሳል የፈሩት ይደርሳል የሚባለው ነገር ደርሶብናል። የፈራ ነው ደርሷል። እናንተ የልጇን አባት ስንፈራው የነበረው ነገር ትክክል ሆነዋል። ማታ በውስጥ ተነግሮኛል። ማንነቱ በደንብ አድርጌ የማስረዳችሁ ይሆናል የምነግራችሁ ይሆናል። የወሬ ጥማት ያለባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ከኔ ጋር ሆኖ እናንተ ላይክ ሳታርጉ እንዳትወጡ በህግ አምላክ ሕግ ያግዳችሁ ላይክ ሳታረጉ ዳት ውጡ። አረ ቀለማ ሰላምታ ሰጪ እሺ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰብ ውድ ሰላም ብያለሁ። በያላችሁበት በሰላማችሁ አላ ያብዛልኝ። ላላ ብየወዳችኋለሁ ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልባ አመሰግናለሁ አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ እንግዲህ የነጻነት ቪዲዮ ነው ማለት ነው። ትናንትና እንግዲህ ቪዲዮ ሰርታ ነበር ማለት ነው። ሰሞኑ እንግዲህ ልጅ አለኝ ብላ እያደነቋቆረችን ነበረ። የልጁን አባት ማን ነው ምንድን ነው ከየት ነው የመጣ አመጣጡ እስከነ ታሪካዊ አመጣጡ ንገሪኝ ስትባል አይ አይሆንም እኔ ማንነቱን ከተናገርኩ ችግር ይመጣብኛል፣ በቤተሰቦቼ በሪያሴም እያለች ነበረ ማለት። እኔ የምለው ነፂ እንዲሁ በባለስልጣን ነው እንዲያረገሽ። እኔ እኮ ችግር ያመጣብናል ትላለች ሁልጊዜ። ይሄ ልጅሽ አባት ማን ነው? እስከ ዛሬ ድረስ የደበቅሽለት የልጅሽ ማለት የልጅሽ አባቷ ማን ነው ስትባል፣ አይ አይሆንም፣ እኔ ማንነቴን እንዳትናገሪ ብሎኛል፣ አስፈራርቶኛል። ስለዚህ አልናገርም እያለች ነበረ። እንዶ ችግር የለውም፣ እኛም እንረዳሻለን። በባለስልጣንም ይሁን በግለሰብ ይሁን በማን እንደሆነ እሺ፣ እባክሽ ተናገሪ። አሁንማ ወድሽ ሳይሆን በግድሽ እንድትናገሪ እንግዲህ ወንድምሽ አርጎሻል ማለት ነው። እናንተ ትላንትና እንግዲህ ምንም ፈቃደኛ ሳትሆን ሰሞኑም እየተናገረ ነበር አቤላ ማለት ነው። እኔ የምጠረጥረው ሰው አለ። ስለዚህ ያን ሰው ልንፈልግ እንሄዳለን እያለ ነበረ። እንግዲህ ባለው መሰረት ትላንትና እሷም ሳትዘጋጅ በድንገት ልብሷን እንዲዘጋጅላት አድርጎ እህቷን አዘጋጅታ በአክሻንጣቸው እናንት እናንተ በወዛደር ማለት ነው አረቀ ቀስበ አትቀደጂ በወዛደር አሸክም የትኛው ወዛደር ነው ያሸክም? አጨውና ስኳር ልጨምርበት ብዬ ነው። ወሬ እንዲጣፍጥ ማለት ነው። ለማንኛውም ያ የለመን ነው ባጉ ነው ተሸክማ መጥታ እንግዲህ ትሄጃለሽ፣ ትሄጃለሽ እኔ አልሄድም፣ እያስገደዳችሁኝ ነው፣ በግድ የምትወስዱኝ ስትል ምን ነው ገደል ውስጥ የሚከትሽ መሰለሽ? ወይ ልጅሽ አባት እንዲያገኝልሽ ፈልጎ ነው እንጂ ብላ እህትዮ፣ በጣም ከመናደዷ ስሜታዊ ከመሆኗ የተነሳ ተናገረቻት ማለት ነው። በግድም አስገድደውም ቢሆን ቡታጀራ አውቶብስ ተራ ድረስ ሄደው ሚኒባስ ውስጥ ገብተው ጎ ሸገር ብለዋል ማለት ነው። ለነገሩ ሲሄዱ አላየንም ቤተሰብ መኪና ውስጥ ሚኒባስ ውስጥ ሲገቡ እንጂ መንገድ ላይ ቪዲዮ የሚባል ነገር አልቀረጸም አቤላ ማለት ነው። ከዛ በኋላ ዞር ብለው ነው መሰለኝ የሆነ ዛፍ ስር ወዳጅነት ፓርክ ነው ምናምን ይሄና አብርሃምና እነ ሩት የሚቀርዙበት ቦታ ማለት ነው። እዛ ጋር ለማስመሰል የሆነ ጫካ ውስጥ ገብተው ከዛ ደረስን አዲስ አበባ ደርሰናል ብለው ወንድማቸው አስደውለው አምጥተው ነፃነት በደንብ ተደርጎ በጥፊ ተወልውላለች ማለት ነው። በቀደም እንግዲህ ሴንት እንደነቀለችው አነቃቀል ነው፣ ቀስ ብላ አይደለም የወደቀችው። ትናንትናም በጥፊ የተጠፈጠፈችው ቀስ ብሎ ነው፣ ወንድምየው የጠፈጠፋት ማለት ነው። እና ምን አለ ወንድምየው ቤተሰብ ልክ እንደኛ ማለት ነው። እኔ ኮ ሚዲያ ላይ ሚዲያ ላይ እንዳለ የምትሰራቸውን ነገሮች እያየሁ ነበር። ነገር ግን ለቪዲዮ የምትሰራ ለእውቅና ወይም ለምታወቅ ብላ የምትናገር ነበር እንጂ የመሰለኝ እውነትም ያደረገችው አልመሰለኝም ነበረ። ያ ማለት ምንድን ነው ልጅ መኖሩና ለመኖሩ ወንድምዮ እኔ ለእንትን ለዩቲዩብ የምትሰራ ነበር የመሰለኝ እንጂ እውነትም ልጅ ያላት አልመሰለኝም ነበር። ወይ እውነት ነው ወይ ሲላት፣ አዎ ሁሉንም እውነት ነው፣ ምንም አይነት ስህተት የለውም ማለች እኛስ እኛስ መች ተሳስተሻል ብለናል። አንቺ ዘረጦ ዝርጥሮት ማለት ነው ለህፃነት እናም አሁን በእባክሽ፣ እንደው በመሰለኝ እና በደሳለኝ ከሚያወራ አቤላ ማለት ነው፣ የልጅሽ አባት ማን እንደሆነ ተናገሪ። እውነቴን ነው የምልሽ፣ ማን እንደሆነ ባለስልጣን የሚሆን ግለሰብ የሚሆን የመንግስት ሰራተኛ የሚሆን ወዛደር የሚሆን እባክሽ ተናገሪ። ለነገሩ ቤተሰብ እንግዲህ ጦርነቱ ሊጀመር ነው ማለት ነው። ጦርነቱ ሊጀመር ነው የምላችሁ ለምን መሰላችሁ? ያው ሸገር ገብታለች አዲስ አበባ ስለገባች አሁን በዚህን ሰዓት ማን እንደምታገኝ ምንም ጥርጥር የለውም ማለት ነው። ምንም ጥርጥር የለውም ለምን ትላንትና ፎቶ ተለጥፎ ነበረ። በነፃነት ቤት ታምሌሉ ሲሰራ የአብርሃም ፎቶ ተለጥፎ ነበር። ስለዚህ እባካችሁ የማደንቀመሞችዬ ማለት ነው አሁን አብርሃም ጋር ሄዳ ከአብርሃም ጋር ስትገናኝ እንዶ እንዳትበሳችሁ እንዳትበሳችሁ፣ እንዳያችሁ ትላንትና የማን ነው? አሁን በእናታቸው ስማ ተመልሼ ነው የምመጣበት። አሁን እዚህ ጋር አላወራም ማለት ነው። እናም እንግዲህ ከአብርሃም ጋር ስትገናኝ እንዳትናደዱ። አቤላ እንግዲህ የጠረጠረው አብርሃም ነው ማለት ነው። ለምን ፎቶ ተለጥፏለ። ትላንትና ታምኔ ላይ ፎቶውን ተለጥፏለ። አብርሃም ፎቶ ማለት ነው የጠረጠርኩት ሰውን ላገኘው ሊሄድ ነው ግዴታ። ሳትወድ በግድ ይዣት ነው የሚሄደው ያለው እንግዲህ አዲስ አበባ ሄዶ አብርሃም ሊያገኝ ነው ማለት ነው። አብርሃም በግድ ልጁ ልጅህን ያንተ ናት ሊባል ነው። ቤተሰብ እና በርቶ መሳሪያችሁንም ተጠቅ አድርጉ፣ ወገባችሁንም ታጠቁ። ይቺ ዘረጦ ዝርጥርጥ ነፃነት እንግዲህ ሳትወድ በግዷ አሁን የልጇን አባት የምትናገርበት ጊዜ ደርሷል። በተለይ ወንድሟ ወዳ ወዳ ሳይሆን በግዷ እንድትናገር አደርጋታለሁ። እኔ እውነቱን ልወቅ እንጂ እንዴት አድርጌ አባቱ ማን እንደሆኑ ማወቅ እንደምችል አሳያችኋለሁ ብለዋል ማለት ነው። በውስጥም ራሱ እየፎከረ እኔ ራሱ ሪከርዱ ተልኮልኛል። ይሄ ጠፈት ጠፋት። ወንድሟ በጣም ኃይለኛ ነው። የቤተሰቤንማ ስም አስጠፍታ እንደው አለቃትም ብለዋል ማለት ነው። እንደው የነፂዬ ወንድም ማለት ነው። እንደው ስሞትን ልስቀበርልን ነፃነትን ብቻ ሳትሆን የነፃነትን ጓደኞች ወልዶ የደበቁ አሉ፣ በዛው ወደ ካጅ የእነሱንም ልጆች ይፋ እንድታወጣለን እንደዚህ እየጣፈ ጥፍክ ማለት እናንተ የነፃነት ጓደኞች እኮ ብዙ ወልዶ የደበቁ አሉ፣ እና እንዲሁ በዚህ አጋጣሚ አባታቸው እንዲያውቁ ማለት ነው። ምናልባት አባታቸው ካላወቁ እነዛም ማለት ነው። ለማንኛውም ጠንቀቅ በሉ ለማለት ፈልጌ ነው። ወደ ሸገር ገብታለች የእሷም አጃቢዎች ሸገር እንደገቡ ታውቃላችሁ። ያ ማለት ለምን እንደሆነ በደንብ አርጎ ይገባቸዋል ብዬ አስባለሁ። ነገ አዲስ ነገር ሲመጣ ምንም ውዥብር እንዳትፈጥሩ፣ እንዳትበሳጩ ነገርኳችሁ። በቃ አሁን ነገሬያቸዋለሁ። ለማንኛው ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ቻው።